ሰላም ሰላም፣ ውድና የተከበራችሁ የፍርቲ ዩትዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። አረኡ ጽናት እኮ ልባሴን ዝቅ አደረገችው። አረት የገደለሽም! ታይ ታይ ታይ ታይ ታይ፣ አትግደርደሪ እንደ ጎንደሬ ታያለሽ ማለት ነው። ወይም ቢ ወይ ሺ እንዴ እሱንም እኳ ሰቃየሽው! ሆ እየወደዱ ደ ለማንኛውም ጽንዬ ይመችሽ

እንደዛ ባይሆን ኖሮ አንቺ ሳትሆኝ እራሷ ነበረች ልታስረዳኝ የምትሞክረው። እሷማ ደንግጣ ነው ኖሮ። ባለቤቱ ያልተጨነቀለትን ቤት ጎረቤት ወይም የውጭ ሰው ሊያስተካክለው አይችልም። ፈጣሪ ለእሷ ሲልክላት እኔንም እንደማይረሳኝ ነገራት። አየሻ አደል ዘመድሽ ምን ያክል ተስፋ እንዳስቆረጠው። የምፈልገውን ኮሱ ነው ምሩ ግን ደግሞ እንደዚህ ሲሆን ማየት በጣም ይከፋል በቃ

አጥተኛ ደህና ማለት እሱ ጋር ነው የምትተኛው? አዎ፣ ከፈለግሽ መተኛ። ቆይ፣ እሱ ጋር ምንም ሳትለብስ ነው የምትተኛው? ወንድ ልጅ እኮ ነኝ። ብርድ ሌላ ነገር መቋቋም እችላለሁ በኋላ

አሁን ደግሞ ወደ ዳይመንድ ላይ ወደ ኮይን ቀይር። ከዚህ በላይ ምን አድርግ? እሱ በቃ ተኛ አላት አይደል? እንዴ እሷ ዝም ብላ ትገላበጣለች እንጂ አረ ተይ፣ ግድ አለሽን? ታይታይ እኛንም አታወዛግቢን። እኛንም እንደው ጅል አደረግሽን እኮ ነው። ወይ ጽናት ቲቪ ጽናት ቲቪ ታርማ ፈረስት። በቃ እስኪ ሲሆን ደግሞ ኪራዬ እቅፍ አድርገህ አትኝት። ከዛ በኋላ ፀጥ ጸጥትላለች ማለት ነው። ከምሬ ነው እንድታቅፋት ነው እንደዚህ የምትሆነው። ስለዚህ አንተ ደግሞ ማድረግ ያለብህ ነገር ምንድን ነው? እሺ እሺ ብለህ እቅፍ አድርገህ አስተኛት። ተነስታ ደግሞ የምታለብሰው ነገርስ እንኳን አንተኛም ተወዛግበናል። እኛ ራሱ ውዝግብግባችንን ያወጣችው ምን ነው፣ ሸንኮሬ ይሄ ያስጠጣል።